2005 ዓ ም የ20/80ና የ የአርባ ስልሳ የቤት ፈላጊ ተመዝጋቢዎችን ፍላጎትና አቅም ያላቸውን በጋራ ሕንፃ መኖሪያ ቤት ኅብረት ሥራ ማኅበር ተደራጅተው በማኅበር ተደራጅተው ቤት እንዲሠሩ የግንባታውን ሰባ በመቶ በማስቆጠብ መሬት ለማስረከብና ወደ ግንባታ ለማስጀመር ዝግጅቱን በማጠናቀቅ ላይ መሆኑ የሚታወቅ ነው ይላል የአዲስ አበባ ቤቶች ልማትና አስተዳደር ቢሮ። በመሆኑም የግንባታውን ሰባ በመቶ አከፋፈልና ከውክልና ጋር ተያይዞ እየቀረበ ለሚገኘው አቤቱታ መነሻነት ከባንኩ የሥራ ኃላፊዎች ጋር በተደረገ ውይይት የሚከተሉትን ውሳኔዎች አስተላልፈናል ይላል። አንደኛ በአርባ ስልሳ የቤት ልማት ፕሮግራም ተጠቃሚ ለመሆን ሲመዘገቡ ዲያስፖራ የሆኑና በወቅቱ በውጭ ምንዛሬ ሲቆጥቡ የነበሩ በማህበር ተደራጅተው ቤት ለመገንባት የተመዘገቡ የግንባታውን ሰባ በመቶ በውጭ ምንዛሬ እንደሚከፍሉ፣ ሆኖም ከጊዜ በኋላ ወደ ሀገራቸው ጠቅልለው የተመለሱና ሁለት ዓመት የሞላቸው በሀገር ውስጥ ተመዝጋቢዎች ከዲያስፖራ ኤጀንሲ በሚያቀርቡት ማስረጃ ከመጡበት ጊዜ ጀምሮ በብር የሚከፍሉ ይሆናል። ይህ አንደኛው ማሳሰቢያ ነው። ሁለተኛ፣ በ2005 ዓ ም በሃያ ሰማንያና በአርባ ስልሳ የቤት ልማት ፕሮግራም የተመዘገቡና በኢትዮጵያ ብር ሲቆጥቡ የነበሩ ነገር ግን ከጊዜ በኋላ ወደ ውጭ ሀገር ሄደው እየኖሩ የሚገኙና አንድ ዓመትና ከዚያ በላይ የሆናቸው ተመዝጋቢዎች ከሄዱበት ጊዜ ጀምሮ የሚታሰብ ሰባ ከመቶውን በውጭ ምንዛሬ የሚከፍሉ ይሆናል። ሆኖም ለትምህርት ለሕክምናና ለተለያዩ ጉዳይ የሄዱትን አይጨምርም ይላል መግለጫው። ይህንንም ወደ ባንክ ለመክፈል ሲሄዱ ማረጋገጫ ሰነድ ማቅረብ ይኖርባቸዋል። ሶስተኛ ባንኩ ኢትዮጵያ ንግድ ባንክ ማለት ነው። ውክልናን በተመለከተ መገለጽ የሚገባቸው ዝርዝር ጉዳዮች ስላልተጠቀሱ የሕግ ተጠያቂነትን ስለሚያስከትሉ በሚል ተመዝጋቢዎችን ሳያስተናግድ ቆይቷል። ሆኖም የውክልና ሰነዱን ለማግኘት ለተቸገሩና ውክልና ወረቀቱ ግዴታ መታደስ ስላለበት ዲያስፖራ ሆኖ በውጭ ለሚኖሩ ተወካዮች በያዙት ውክልና በጊዜያዊነት እንዲስተናገዱ ተደርጎ ይህ ማስታወቂያ ከወጣበት ጊዜ አንስቶ በአንድ ወር ጊዜ ውስጥ ውክልናውን ሰነድ እንዲያሟሉ ለዚህ የሚረዳ ዘንድ የግዴታ ውል እንዲፈርም ሌላው አገር ውስጥ የሚገኙ የሆነው ውክልና የሰጡ ተመዝጋቢዎች ግን በአካል ተገኝተው እንዲስተናገዱ ወይም ውክልናቸውን እንዲያድሱ በሚል ተወስኗል። አራተኛ የውጭ ምንዛሬ ጥረት ላጋጠማቸው ዲያስፖራዎች ብቻ እስከ ቅዳሜ 8 ሐምሌ 8 ማለት ነው 2015 ድረስ ቀሪውን ገንዘብ በውጭ ምንዛሬ እንዲከፍሉ የተራዘመ በመሆኑ እያሳወቅን ለበለጠ መረጃ እንግዲህ የቤቶች ልማትና አስተዳደር ቢሮ በአካል በመምጣት ማግኘትና ማንኛውንም መረጃ መጠየቅ ትችላላችሁ ሲል የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ባወጣው አዲስ መግለጫ አሳስቧል፣ ማለት ነው።